እስካሁንም ስታደርጉት የነበረው እንቅስቃሴ በህዝባችን ደረጃ ከፍ ያለ ምስጋና የሚሰጠው በሚቀጥለው ደግሞ የስራ ዕድልን በመፍጠር የተፈጥሮ ሀብት ልማት ስራን በመስራት፣ የንጹህ መጠጥ ውሃ ቅርቦቶችንም በመስራት፣ የካፓሲቲ ቢልዲንግ ስራዎችንን በመስራት ከልማትና ማለት ከሰላምና መልካም አስተዳደር ስራዎች አኳያ ማህበረሰባችን በማንቃት በማንቃት ምናልባትም ሁሉም የማህበረሰብ ክፍል ሰላም ወዳድ እንዲሆን ለማድረግ በሰላሙ ዙሪያ በመስራት ማህበረሰባችንም የሰላሙ ተጠቃሚም እንዲሆን የልማቱም ተጠቃሚ እንዲሆን የእናንተ የሲቪክ ማህበረሰብ ድርጅቶች ሚና ከፍ ያለ ነውና ይህን ኃላፊነት መወጣት የሚያስችል መድረክ ነው የምናካሄደው ማለት ነው። ዛሬ ይህን ኃላፊነት ልዩ ሙያ የተሰማሩ በርካታ ባለሙያዎች የካፓሲቲ ቢልዲንግ ስራ ይጠይቃሉ። የግብርና ስራ የግብርና ባለሙያዎች የካፓሲቲ ቢልዲንግ ስራ ይጠይቃሉ። የስራና ክህሎት ባለሙያዎች የካፓሲቲ ቢልዲንግ ስራ ይጠይቃሉ። የግብርና ባለሙያዎች የካፓሲቲ ቢልዲንግ ስራ ይጠይቃሉ። ይህ የካፓሲቲ ቢልዲንግ ስራ ደግሞ ሂዶ ሂዶ ማህበረሰቡን በከፍተኛ ደረጃ ተጠቃሚ እንዲሆን ወይም ደግሞ ማህበረሰቡ ያለበትን የክህሎት ችግር ፈተው ማህበረሰቡ በዛ ደረጃ ተጠቃሚ እንዲሆን የክህሎት ችግሩን ፈቶ ተጠቃሚ እንዲሆን ለማድረግ ከፍተኛ የሆነ ሚና ይኖረዋል ማለት ነው። ስለዚህ የካፓሲቲ ቢልዲንግ ስራ ሲባል ምንም ማለት እንዳልሆነ መወሰድ ያለበት የመጀመሪያው በአስተሳሰብ በክህሎት በየደረጃው ያለን የማህበረሰብ ክፍል በየደረጃው ያለን ባለሙያ የክህሎት በክህሎቱ ያደገ ምናልባትም ሌላውን ሌላውን ሊያግዝ በሚችል ደረጃ እንዲሆን ማድረግ ይጠበቅብናል ማለት ነው። ይህን ለማድረግ ደግሞ ይህን በማድረጋችን ሊመጣ ለውጥ እንደተጠበቀ ሆኖ ይህን በማድረጋችን በማህበረሰቡ ደረጃ ሄዶ የማህበረሰብ ለውጥ አጠቃላይ ለውጥ እንዲያመጣ በማድረግ የሲቪክ ማህበረሰብ ዝጭቶች ሚና ከፍ ያለ ይሆናል ማለት ነው። ስለዚህ ስራ መስራት መታደግ ጭምር ይህን ስራ ማስተባበር ማህበረሰብን መታደግ ጭምር ማለት ነው። ያለን ጋር በባለሙያም ደረጃ ያለን ጋ በማህበረሰብ ደረጃም ያለን ጋር መጠቀም እያለበት በክህሎት ችግር ምክንያት ተጠቃሚ ያልሆነን የማህበረሰብ ክፍል ተጠቃሚ እንዲሆን ማስቻል ከፍተኛ የሆነ የሞራል ልዕድና የሚያጎናጽፍ ነው ማለት ነው። ስለዚህ ይህ በመስራት እኛ ማህበረሰባችን የበለጠ ተጠቃሚ እንዲሆን ማድረግ እንችላለን ማለት ነው አንዱን ብቻ የትምህርትን ስራ ብቻ ብሎ ስል ለምሳሌ ትምህርት ላይ የተሰማራችሁ ሲቪክ ማህበረሰብ ድርጅቶች ህጻናት ተማሪዎቻችን ሴት ህጻናት ተማሪዎቻችን በትምህርት አቀባበላቸውም በተለያየ ተጽዕኖ ውስጥ የወደቁ ህጻናትን እኛ አግዘን አግዘን የተለያየ የትምህርት ቁሳቁስ ችግር ያለባቸውን ህጻናትን አግዘን የትምህርቱ ተጠቃሚ እንዲሆኑ ማስቻል፣ ከዚህ በላይ የሞራል ከፍታ ወይም ደግሞ ከዚህ በላይ የሞራል ደስታ የለም። ማለት የሞራል ደስታ ያለ። ስለዚህ ሲቪክ ማህበረሰብ ድርጅቶች በዞናችን ያሉ፣ ምናልባትም እንደ አላማችሁ እንደ ፕሮጀክቶቻችሁ አላማ በዞናችን ያለን የማህበረሰብ ክፍል የበለጠ ተጠቃሚ ለማድረግ ከፍተኛ ሚና ያላችሁ ስለሆነ ከፍተኛ ሚና ያላችሁ ስለሆነ ይህን ኃላፊነታችን በጋራ እንደ ዞንም አጠቃላይ የዞን አመራሩ በተለይም ተፈራራሪ ለማቋማት አብረን በቅንጅት የምንሰራው የምንፈጽመው፣ እና ማህበረሰባችን ሁላችንም ሰርተን ማህበረሰቦቻችን ተጠቃሚ የምናደርግበት እና ምክክር የምናደርግበት መድረክ ስለሆነ በድጋሜ እንኳን ደህና መጣችሁ ለማለት እወዳለሁ። የሚቀጥለውም ተጋግዘን ተባብረን ምናልባትም የበለጠ ውጤት ሊያመጡ በሚችሉ ስራዎች ላይ ሁላችንም ተሰባተን አብረን የምንሰራ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁ።